አምስት ዓመት አፈቀርኳት አምስት ቀን ብቻ ነው ያገኘሁት በአምስት ዓመት ውስጥ አምስት ቀን ፍቅር እውር ነው እንላለን ና ምን እላለሁ መሰለው ይሄ የእውሮች ትርክት ቅላት የፍቅር ምልክት አድርገው ሲያስቡት በጣም አዝናለሁ ባይዘ ብዙ ጊዜ ሰዎች አፍቅረው ትግስት ይገላቸው እኔ ግን የዚህ እች ልጅ ፍቅር ምንድ ነው ከእሷ ቀርቶ በሌሎች ነገሮች ላይ ትግስተኛ እንደሆነ አድርጎኛል እሷን ተርቦ የሄዱ አይኖቼ ገና ሳያቸው ማለት ነው

እኔ አጋጣሚዎች ህይወትን ይቀይሩታል። አሁን እች ልጅ በጣም ነው ማመሰግናት ባይዘ ገና ይሄንን አሁን ዛሬ ላይ አወራሁት። በጣም ነው ማመሰግንሽ። እንኳንም እምቢ አልሽኝ፣ እንኳንም እምቢ አልሽኝ። የእኔን ፍቅረኛ እንኳንም እምቢ አልሽኝ። የእኔን ለውጠሽኛል። ይገባኛል። ያኔ እሷ እምቢ ባትለይ ኖሮ ዛሬውን አሸናፊ አላገኘሁም። ኮቪድ መጣ። የት ነው ያገኘሃት? በልበሌት ብትባል ከተማለች። ች አሁን የምኖርባት ማለት ነው። ከዚያ ያችን ልጅ ውበቷ ማርኮኝ ነው የኩት። ቆንጆ ነች። በጣም ቀይ ጥቁር ቀይ። አጭር ረጅም አጭር። ጸጉሯ መካከለኛ። የት ነበር ያያት ለመጀመሪያ ጊዜ? እዚ በልበሌት ወደ ቤተ ክርስቲያን ስትሄድ ነጠላ ለብሳ ነጠላ ለብሳ ከአክስቷ ጋር እሺ። መልኳን አየኋት። ከዚ የሆነ ከጓደኛ ጋር ነው ማድሮ እና ለጓደኛ የዘመድ ናት። የሆኑ ጓደኛው መጣ። እንደዚህ የሚባል ቀን ልጅ አየሁኝ አልኩኝ። ታውቃታለሁ። አዎ፣ ሰማማን ይባላል ስሟን ነገር ስልኳን ሰጠኝና፣ እሷ የእኔ ከሆነች ወደፊት እኔና እሷ እናመሰግናለን አልኩት። ከዛ ደወልኩናት ስልክ ዘጋችብኝ፣ ምንም ሳታወራ ሁለተኛ እንዳደውል ብላ በማግስቱ ከአስራ አምስት ቀን ነው ከሳምንት በኋላ ደወልኩ። አወራች። ከዛ ይቅርታ ጠየኳትና ተግባባን ማለት ነው። ለመጀመሪያ ጊዜ የፍቅርን ዋጋ ያወቅኩት ፍሷ ነው። አምስት ዓመት አፈቀርኳት። አምስት ቀን ብቻ ነው ያገኘኋት። በአምስት ዓመት ውስጥ አምስት ቀን፣ ለአንድ ዓመት አንድ ቀን ማለት ነው። የመጀመሪያው አንድ ቀን ምን ነበር? ለመጀመሪያ ጊዜ ሄጄ አየዋት። ለመጀመሪያ ጊዜ ያቀፍኳት። ትንሽ አወራና ሄድኩኝ። ተማሪ ነበረች። ወደ በልብል ተመለስኩ። መደዋወል ጀመር። ከሷ ጋር አወራታለሁ በቃ እያወራን እያወራን ወደ ግቢ ልመጣ ስል አገኘኋት ድጋሚ ማለት ነው፣ ሁለተኛ ጊዜ። ከዚያ በፊት ግን ስልክ ትዘጋኛለች። የሚገርም በዚህ አምስት ዓመት ውስጥ ቢያንስ አንድ ዓመት ከስድስት ወር ከስምንት ወር ስልኬን ዘግታለች። እኔ ግን እደውላለሁ። አንድ ቀን እንደምታነሳው እርግጠኛ ነኝ። እነግራታለሁ። አንድ ቀን እንደምታነሳው እርግጠኛ ነኝ። እነግራታለሁ። በትግስት በምናምን አለው መሰለኝ። ትግስት ፍቅር ጊዜ እያንዳንዱን ነገር በጊዜው እያንበረከኩ ያመጡታል። ከዛ ጓደኛዋ ለምድ ነው ማታነስ እሱ መጉዳት አልፈልጉም ምናምን እንደዛ አይነት ነገር ነገረች ምናምን ጓደኛላት እኔ ግን ከእንትኗ እንደሌላት ነው በቃ ከምታ ጓደኛዋ ነው ያለች እኔ ግን ከዛ በቃ ንግግሯ ካላት ከምናውረው እንደሌላት እርግጠኛ ነኝ። ከእኔ ለመሸሽ አይነት እንትን ነው ስቲል ያን ነገር አላውቅም። ውበቷን አይቼ የሄድኩት ልጅ ውስጧ ማረከኝና ውበቷን እርግፍ አድርጌ ረሳሁት። እንዴት አወከ? ውስጧ በቃ ስታወራኝ ለመጀመሪያ ጊዜ ደውዬላት ስልክ አላነሳችም ነበርና ድጋሚ ስ ይቅርታ ጸሎት ላይ ነበር ስትለኝ ባዶነት የተሰማኝ እኔ ባዶ ነኝ፣ እምነቴ ላይ ደካማ ነኝ። ጸሎት አታረግም ነበር አላረግም። ለመጀመሪያ ጊዜ ያፈቀርኳት ውስጤ የተቀረጸች አንድ ዘፈን አለ፣ በጣም እንወዱ መልክሽ ከአንቺ አይበልጥ የሚል ኤልያስ፣ መልክ አይሰራ ለእኔ ምንጊዜም ምርጥ ዘፈን ያ ሴት ልጅ ደግሞ ውስጧ ሲያምር ታምራለች፣ የሆነ ታምራለች። ሴት ልጅ ውስጧ ሲያምር በጣም ነው የምታምረው። ገባ ያች ልጅ በቃ ውበቷ ውስጧ ገርመ። በዚህ አምስት ዓመት ውስጥ አፈቅርሻለሁ ብያት አላውቅም። አራተኛ ዓመት ላይ እሷን ታፈቅር አራተኛ ዓመት ላይ ድርሰት እየጻፍኩ ነበር ፊልም ስክሪፕት። አፈቅርሻለሁ እኮ ብለኸኝ አታውቅም ትለዋለች፣ ገጸ ባህሪ ነው። እኔም እኮ ብያት አላውቅም አልኩኝ። እረስቸዋለሁ ባይዘው የሰው ልጅ ሪሊ ሲያፈቅር ከቃላት ይርቃል። ዝምታ ይነግስበል። እቺ ልጅ ከጫጫታ ውስጥ መንጭቃ በሆነ ዝምታ ውስጥ ከታኛለች። እሷ ግን ያለችው ታች በጣም በህይወት እየተፈተንኩት በዚሁ መናገር አትችልም፣ ግን ውስጥ ደግሞ ታስበል። ከዛ የሆኑ ስንኝ ጻፍኩኝ። ፍቅርሽ መራኝ ወደ እውነት ከፍታ፣ አንቺን ግን አጣውሽ ታዲያ ከዚያ ቦታ። ግና ከዚያ ቦታ ቃላት ትርጉም አጡ፣ እነሱም እንደኔ ዝምታን መረጡ በዝምታ ብቻ ወደ ውስጥ ልቄ እንዳላጣ ይሰጋው ከቃላት ርቄ። ይህን ዝምታ የላ ገባት፣ ግን ግጥሙ አይገባትም። ምክንያቱም ስሜታችን ላይ የቀል ልጅነች እንዴ አደለች። ግን እውነተኛ ፍቅርን በሱ አየሁ። ድሮ አፍቅር ያለው ብዬ ራሴን ያስጠላኝ፣ አም ብቻ ያለው ድሮኮ መፈጠር ያስጠልቶኛል። በቃ አበድ ኩልሽ ሞት ኩልሽ ዋይ ዋይ። በዚህ ገብቶ በዚህ ወጥቶ በቃ ህይወቴን ምር አስጠላኝ። እችሌሳ ራሴ ተወደድኩት አሚን አግኝታት አታውቅም ሻይቡና ብላችሁ አታውቅም። በአምስት ዓመት ውስጥ አምስት ያገኘሃት ብዙዎች አይሙ ቢገርም እኔ በፍቅር የነጻው ሰው ነኝል ነበር። የሆነ ቀን መጽሐፍ ቅዱሳን አገኘሁት ፍቅር ይቱ ጋ ሶስት ፓርት ላይ ስለ ፍቅር አለ። ባይዘወይ አሁን ባይዘወይ ሪሊ አሁን ሰዎች ጋር ያለ የፍቅር አመለካከት ለፍቅር ያለን እንትን በጣም የተዛባ ነው። ባይዘወይ ብዙ እይታዬ ከሰዎች ጋር አያገባባኝም ለፍቅር ያለኝ አመለካከት ማለት ነው እኔ የሚገርም አምስት ዓመት ስላቸው ጓደኞች በጣም ይገርማቸዋል አምስት ዓመት ሙሉ ይሆ ለእኔ ግን እኮ ጥቂት ዓመት ነች የምን ዓመት ወራት እራሱ አይሆን ያዕቆብ ስለ ራሄል ሰባት ዓመት ተገዛ ይላል ይወዳት ስለነበረ ለእሱ ግን ጥቂት ጊዜ ሆነለት ይሄ እውነት ግን ገብቶ ነበር በኋላ መጽሐፍ ቅዱስ ላይ ሳይሆን በጣም ገረም እውቀት ያስታብያል ይላል ፍቅር ግን ያነጻል ስንቶቻችን ፍቅር ያነጻል ብዙዎቻችን በፍቅር ህይወታችን ጨልማለ ታዲያ የተኞቹ ነው እስ አየ ፍቅር ፍቅር እውር ነው እንላልና፣ ምን ላለ መሰለ ይሄ የእውሮች ትርክት ነው። ሶ የታወረ ልቤን ካላበራልኝ፣ በፍቅር ውስጥ ኖሬ ነፃነት ካልተሰማኝ፣ በፍቅር ውስጥ ኖሬ ራሴን ካልወደድኩኝ ካሊል ምን ይመስላል ካሊል ጅብራል በጣም ወደው የሱ ተጽዕኖ አለብኝ። ሚስቲኩ ማለት ነው የሳልማ ውብ ፍቅር ይሄን መልከቢስ ምድር ገነት አድርጎ አሳየኝ ይላል። አፍቅሯትም ሳልማን ሳልማ የምትባላው የሳልማ ውብ ፍቅር ይሄንን መልከቢስ ምድር ገነት አድርጎ ሳይ አንተም እንደዛ ነው የሆንከው። እኔም በዛ ደርቻለሁ የፍቅር ዋጋ አወኩት፣ ተረዳሁት። ሰዎች አፍቅረው ትዕግስት ያጣሉ። እዛ ቅዱስ ላይ ባል ወደ አንደኛ ቆሮንጦስ ምዕራፍ 13 ከቁጥር 1 እስከ 13 በጣም ያ ፍቅር አሁን ገብቶኛል ብለህ ታስባለህ በጣም ባነብብላ ደስ ይለኛል። አንብብልኛ አንደኛ ቆሮንጦስ ወደ ቆሮንጦስ ሰዎች ምዕራፍ 13 ከቁጥር 1 እስከ 13 ነው ማነበው። በሰዎችና በመላእክት ልሳ ብናገር ፍቅር ግን ከሌለኝ እንደሚጮ ናስ ወይንም እንደሚሿሿ ጽናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉ እውቀትንም ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ምን ላለ ጌታ የሰናፍጭ ቅንጣት ታህል ቢኖራችሁ ይህን ተራራ ተነቅለ ሂድ ብትሉት ተነቅሎ ሄዳል። ና እምነት ግን ምን አለ? ተራራን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለ ከንቱ ነኝ። ድሃዎችን ልመግብ ከአስርቱ ትእዛዛት አንዱ የሸጠ ምግብ ነው። ሰው እነሱን ከገባ እነሱን ወደ መንግሥተ ሰማያት ልገባ ትችላለህ፣ እነሱን ካገበርክ። ድሃዎችን ልመግብ ያለኝ ሁሉ ባካፍል ስጋዬን በሰዓት መቃጠል አሳልፍ የሚሰጥ ፍቅር ግን ከሌለ ከንቱ ነኝ። ስጋን ለማን ነው መቃጠል አሳልፈ ስለ ክርስቶስ ብለን ነው። ፍቅር ግን ከሌለ ምንድነው? ከንቱ ነው። እዚህ ጋር ነው እንግዲህ አሁን ፍቅር ይታገሳል ይላል ቸርነትን ያደርጋል ፍቅር አይቀናም ፍቅር አይመካም አይታበይም ከዚህ ጋር እንጀምር ፍቅር ይታገሳል ብዙ ጊዜ ሰዎች አፍቅረው ትግስት ይጎላቸዋል እኔ ግን የዚህ እች ልጅ ፍቅር ምንድ ነው ከሷ ከእሱ ቀርቶ በሌሎች ነገሮች ላይ ትዕግስተኛ እንደሆነ አድርጎኛል ቸርነትን ያደርጋል ይላል አንድ ዓመት ከምናምን ደዌ ላይ ያነሳች ምንም አይመስለኝ ካልቀና ምኑን አፈቅር የሚሉ ሰዎች ቅናት የፍቅር ምልክት አድርገው ሲያስቡት በጣም አዝናለሁ። ይዘ ለቅናት ጊዜ አለኝ ወይ ነው። አንድን ሰው ካፈቀርኩ ለቅናት ጊዜ አለኝ ወይ ነው። ያንን ሰው በማፍቀር ላይ ተጠምደሃል ቢዚ። ታዲያ እንዴት ነው ለቅናት ጊዜ የምታገኘው? የራሱን እንኳ አይፈልግም ይላል። የሆነ ፓርት ላይ ገና ልመጣልህ አይደል። ፍቅር ይታገዛል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ አይመካም፣ አይታበይም። ገባ የማይገባውን አያደርግም፣ የራሱንም አይፈልግም። ብዙዎቻችን ችግራችን ምንድን ነው? ከሆነ ሰው ጋር አታችመንትና ፍቅር ተምታቶብናል። ማለት ምንድን ነው ያዩነት ግን አታችመንት ስን ራስ ግን ከሆነ ሰው ጋር ነው የምታያይዘው። ኤክስፔክቴሽን አለው ማለት ነው። ፍቅር እኮ ኤክስፔክቴሽን የለውም። ምንም አጠብቅ አምስት ዓመት ች ደውላት እኮ ደውላኛ አታውቅም። ይህ ግን አውቃ ሆኖ የምታፈቅረው መጽሐፍ ቅዱስ ላይ ራሱ እኮ ይላል ፍቅር እውነተኛ ፍርሃትን አውጥቶ ይጠላል። ምንም ነገር አይፈልግም። በራሱ ምዕሉ ነገር ነው በቃ ዋው ጓደኞቼ በእኔ የተነሳ እሷን ይጠሏታል ለምን ይህን ያህል አመት እየታገስኳት ነው እሷን እኔ እኮ ብዙ ህመም አለ እሺ የማይገባውን አያደርግም የራሱን አይፈልግም አይበሳጭም በደልን አይቆጥርም ደውዬላት እንደዚህ አላደርገችም እንደዚህ አድርግ የላት እንደዚህ አደርግ ምን አገባ የራስክንም እንኳ አትፈልግም ነው ያለ የማይገባን እኳ ልታደርግ የራስክንም ላትፈልግም ይሄ ፍቅር አለ ወይ ይቀጥላል ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል። ስንቶች አፍቅረን ትዕግስታችን የጎደለ። እኔ አንዴ የሆነች አጭር ስቶሪ አለች። በጣም ነው የሚወዳት። በቃ ያላንቺ ህይወት ይባደው ነው ስለዚህ አንቺን እንደዚህ እንደዚህ እያለ የሚሮሩ ነው። የሆነ አባት ይመጡና የሚቻለውን ካላስቻለ ፍቅር ምኑን ፍቅር ሆነ ይለዋል። የምትወዳ ከሆነ ነፃነት ስጣት፣ ተዋት፣ ለምርጫው አሳልፈ ስጣት። ያኔ አንተ ደስ ይላል። ይሄ ፍቅር አለ። እኔ የማፈቅራት ልጅ ለምን የማፈቅራት ሰው አሳልፌ ሰጥቻታለሁ። በጣም ነው ደስ ያለኝ ባይዘው በጣም ሌላ ሰው ጋር ስትሄድ፣ አዎ ለምን አፈቅራታለሁ። እሷ ደግሞ ምታፈቅረ ሰው አለ። ስለዚህ ለእሷ ደስ አለኛ። እውነተኛ ፍቅር ያ ነው በቃ። እውነተኛ ፍቅር ይሄ ነው። ስለዚህ ለዚህ ነው ይህች ልጅ በህይወት ትልቁ ዋጋ የሰጠች። ይሄን ግን አሁን የሚሰሙ ሰዎች ሞኝነት አይመስላቸውም ወይነብዙዎች እኮ አንተ ጅልና ይሉኛል። ግን አንተ ጅልነት ይሰማሃል በተቃራኒ ነው። ገባ ይሄ እውነት እኔም ክዱሩ ላይ እነሱ ይሄድ ነበርኩኝ ፍቅር እንደዚህ ነው ብያለ ምንም ነው። እሷ ስትሄድ ግን ምን ቀረ ውስጥ ላይ ተስፋ ነገ ልጅቷ ከእኔ በላይ እምነት አላት። ጸልያለች፣ እኔም ጸልያለሁ። የሚገርምህ ተስያለሁ፣ እሷ እንዲሰጠኝ ተስያለሁ። ባይዘ ግን ስለቴን አልሰማሁም። ስላልሰማኝ ግን ስለቴን አገባለሁ የነገው ምን አውቃለሁ? ወደ እግዚአብሔር የመራችኝ ራሱ እሷ ነች። አየ እሷም በማጣት ውስጥ ማለት ነው ፈጣሪን አገኘሁት፣ ራሴን አገኘሁት። ለዛ ነው በቃ በህይወቴ ማረሳት ቢገርም እኔ ድል አድርጌ ብደግሳት ሰርጓድራት አው ለምን ስለማፈቅራት፣ ደስታዋ ደስታዬ ነው። ባይዘወ ከልብ ነው ግን እያልከለው? ብዙዎች አይረዱም አያምኑኝም። እኔ በፕሪንስፕል ደረጃ አምናለሁ፣ ግን ትዚስ ሌቭል አሁን ለእኔ አትመጥንም። ለእኔ እንደዚህ ቀረበብሽ ላት አልችልም። ምናልባት ስለማልገባት ነው ብዬ ማምነው ምናልባት እሷ እምነቷ እንደ እምነታችሁ ሁላችሁ ነው ያለው። ምናልባት ች ከኔ በላይ ጸልያ ቢሆንስ ሰው የኔ ጸሎት አለ። ስለዚህ እኔም በጸሎት ልክ ነው የማገኘው ብዬ ነው የማምን። እና ብር ቢኖሩኝ እደግስላታለሁ ነው የምትለው? አዎ ደስ እያለኝ ሪሊ ፍቅር፣ የፍቅር አንዳንዴ ምን ይላለው መሰለ። እኔ ሰዎች ስብር የሆነ ነገር ዋጋው ይግባችሁ ነው። ዋጋው ፍቅር፣ ዋጋው ስንት ነው? አታምነው ሲጀመር ማለት ነው። እኔ አሁን ፍቅር አብራራ ብትል አልችልም። አንድ ማምነው ምንድነው፣ ፍቅር ከሰው ልጅ የመረዳት ችሎታ በላይ ነው የሚል አስተሳሰብ ነው ያለኝ። ለፍቅር እኮ አልቀረምንም ለምን ይመስላል ሰዎች ዝም የሚሉት ቃላት አይጠፋብም ጊዜ ከዛ በላይ ነው። ፍቅር ብርሃን ነው። ፍቅር እውነት ነው። ገባ። ስለዚህ በዛ ልክ ደግሞ አልመጣንም። ሙዚቃችንና ትክክል አይደለም ነው የምትለው። በጭራሽ አላየሁም። ለፍቅር ነው የሚገልጽ እያንዳንዱ ነገር ከእውነት የራቀ ጥቂት ይሁ ኤልያስ መልካም ኤልያስ መልካም አለም ሌላ መስሎኝ ብዙ ብዙ ስመኝ መኖር ገና ጀመር ኮንፈረንስ ስመ የሚል ዘፈን አለ። ሌላ ይመስለናል ከለም ኮንፈረንስ መኖር ገና ጀመሩ። እንግዲህ በዝመሃል ስለ ዘፈን ስለምንም እያወራን እግዚአብሔር አምላክ እንግዲህ ቅሪ በለን ግን ጨርሰው ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል፣ ሁሉን ይታገሳል። አፍቀመን ትግስት ስንቶቻችን ነው ይጎደለ? የኔ ካልሆንሽ አንቺ እንደዚህ ገባ ትግስትን ነው የሚጎደል። እኔ ግን ትግስትን አስተማረች። ግን የዚህ ዘመን ሰው በዚህ ሌቭል ብታፈቅረው እንደ ሞኝና እንደ ቄን ሊያይ አይችልም። እንደ ጅል ነው የምታይ እሷ ራሱ የሚገርም የሆነ ጊዜ ላያት ሄድኩ። እሺ፣ አረ ሳያት እሷን ተረቡ ሄዱ። አይኖች ገና ሳያቸው ማለት ነው እንባን የቀደመኝ አልቻልኩም። እምባ የሚወርደው አይነ ህን ያል ቀዳዳ አለው ማለት ነው። ያ እንደዛ የሚወርደው እምባዬ እኮ እኔ ውስጥ የመናገሪያ ያቃቱ ቃል ነው። ለሷ ግን ውሃ ነው። በስንት ትግል ታግዬ የሆኑ ጥቂት ማውጣቸው ቃላቶች አሏ ለሷ ግን እኮ የመንገድ ዳር ጩኸት ነው። ምን ይላል ፍቅር ተስፋ ያደርገላላ ነገን ነው የምታስበው። ፍቅር ማለት ንጹህ ውሃ ታውቃለህ አሁን እዚህ ጋር ቢኖር እያንዳንዱ ነገሮች ያሳይ ነበር። ከለሩ ቅርጽ የለው፣ ጣዕም የለው። ይሄ ኩባያ ይታየቃል። ውሃውን ስንጨምረው የዚህን ቅርጽ ያዛ። ይሄ ነገር ቆሻሻ ከሆነ ያህ ንጹህ ውሃ ሲገባ እዚህ እንትን ውስጥ ማንነት ውስጥ ነው የሚኖረው ያቆሽሸዋል። ቢጫ ቀለም ብጨምርበት አሁን ቢጫ ይሆናል። ገባ። ውሃ ጣዕም የለውም፣ ቅርጽ የለውም እኔ ጋር ሲመጣ፣ አንተ ጋር ሲመጣ፣ እሷ ጋር ሲመጣ የተለያየ ቅርጽ ነው። አሁን ስጠይቅ ምንድነው ፍቅር ማለት? ለእኔ ነው ፍቅር ማለት ደስ የሚል ሲቃይ ነው። ፍቅር ማለት እንደዚህ ነው። ፍቅር አየህ፣ ግን ፍቅር ንጹህ ንጹህ ከሆንክ ደግሞ ያነጻል። ገባህ፣ እውቀት ያስተብያል፣ ፍቅር ግን ያነጻል ይላለ። እኔ ፍቅር ሊያነጻኝ ይገባል። በፍቅር ውስጥ ሆኜ ምቾት ሊኖረኝ ይገባል። ፍቅር ማለት ወደ እግዚአብሔር ወደ ልባችን እናስገባብን ነው ማለት ነው እግዚአብሔር ራሱ ፍቅር እኮ ነው። አዎ፣ እግዚአብሔር ራሱ ፍቅር ነው ይላል። ግን እሷ ምን አለች? ከዛ እያለቀስክ ፊቷ ላይ ተረድተዋለች። እንደዛ መፍቀርህን አላምንም አለችኝ። የሆነ ጊዜ ፍቅር አለ ወይ ጠየቀች? አላምንም ማለች። እንዴት እንደዚህ ልታፈቅረኝ ቻልክ? እነግራታለሁ፣ ባይዘ እውነት እያደር ነው የሚገባው። ዛሬ ላይ እነዚህም ከራሴ ታግዬ ማወጣቸው አንድ ጨዋት ናቸው። ዋጋቸው ግን ከጥቂት አመታት በኋላ ይገባሻል። አንዳንድ የሆነ ስታፈቅር ደግሞ አይወጣም

ዝምታ የሚያስበት አንዳንዴ እኮ በዝምታ ትግባባል። ወደ ፍቅር ውስጥ ስትመጣ ማለት ነው። ለምን እያንዳንዱን ነገር ታጤናለህ፣ ትግባባል። እኛ አሁን ወደ ጩኸት ውስጥ ገብተናል። እሷም ያለችው እኔን ከጩኸት ውስጥ መንጭቃ ዝምታ ባህር ውስጥ፣ እሷ ግን እዛ የለችም ጫጫታው ላይ ነች። ፀጥ አልኩኝ፣ አለቀስኩኝ። ምን እላለሁ መሰለህ ሳለቅስ ነፍሴ እየነጻሁ ነው። እሷ እኮ ምንም ነው ምንም ነው። ባይዘው እንደ ጅል ተራ ምናምን እንደዚህ ቆጥራኝ ይችላል ትንሽ እኮ ያው ቃላቶች ያወጣሉ እነዛ ቃላቶች ለእኔ እንግዲህ አስቡ ምን ያህል ታግዬ በስንት ጥረት እንደወጣቸው። ለእሷ ግን እንዴ ነው መንገድ ተራ ጩኸት ያ ነው ሼክ ታደርጋለ። ግን ስታወራት ትንቀጠቀጣለህ ምናምን አላውቅም። ጭራሽ ያን ሁሉ አትገነዘብም። ራስን ሆነ ነው ምትሄደው፣ ስፈቅር ራስን ሆነ ነው ምትሄደው። አታስመስልም። ኬሚስትሪ የለም። አሁን የፍቅር ኬሚስትሪ እንደዚህ ምናምን ይወጣልለ አታምን። በዛ ፎልስ ነው ሪል ላይፍ ውስጥ ከፍቅር ውጭ የሆነ ያዋቀርከው ህግ ፍቅር ውስጥ ስገባ ሌላ ነው። ምክንያቱም ከፍቅር ውጭ ነው ያለው። አራተኛና አምስተኛ ጊዜ መቼ ነው ያገኘሀት? አራተኛው ጊዜ የሚገርም የእናትነት ፍቅሩ የገባኝ ያቅል እናት መሆን ሰቅቅል ነው አልኩኝ። ዩኒቨርሲቲ ትማር ነበርና የሆነ አብሯት የመጣ ጓደኛ አለ። ከዛ ና እዚህ እኔ ጋር መጡ ከሱ ሀገሩ ነው ያው የዛው የሀገሯ ልጅ ማለት ነው። እና እኔ ማዶ ነበር የተኛቸው። እናት መሆን መለካ በጣም ሰቅቀን ነው አገባኝ። በቃ ለሊት እየተነሳው ቀለብ እያየሁት። የት? እዛው እኔ ጋ ዶር ላይ የተከራየሁት ቤት። ከዛስ? እዛ መጣች እና ጠዋት ሄዱ ወደ ክፍለ ሀገር ከዩኒቨርሲቲ ነው። አይ ለብቻ የተኛቸው አንተ የምታፈቅራት አንተ ቤት ውስጥ እንደምታፈቅራት ታውቃለች። ያ ምሽት እንዴት ነበር? የሆነ በቃ የሆነ ነገር ያስቀመጠ፣ እንዴት ነው በቃ የሆነ ስተነፍስ ምንሆነች? በቃ ብድን እያልኩኝ ማለት ነው እንዲህ አያት አለሁ በስስት ራሴ ሁላ በቃ ልጅቷን የሆነ ነገር እንዳልጣት እያልኩ ሄደ፣ ብታቅፋት ወይ ዘለ ምናም ሌላ ነገር አይ፣ በቃ አይን በዛውባት። እንዴት ነው? መሳሳት የለም። በቃ ምን የሆነ ነገር እንዳት በቃ የእናትነት ፍቅሩ ያንቀን ገባኝ። እናት መሆን ማለካ ሰቀቀን ነው። ልጄ እንደዚህ ሆነብኝ፣ እንደዚህ ሆነብኝ። እናቶች ጋር እውነተኛ ፍቅር ያለው እዚህ ምድር ላይ እና ያንቀን ተረዳሁት። የሚገርም እየጻፍኩ ነበር፣ ነው ወንበር ላይ የሆነ ድርሰት እየጻፍኩ ነበር እና መነሻ የእሷ ታሪክ ነው። ባይዘ በስስት እንዴት እንደማያት ተኝታ ማለት ነው ያን ቀን ላይት መቼም ከማረሰ እሷ እንዴት ነው ከምታየው? እሷማ ለእኔ ምንም የላትም። ምንም አስበዋል። በአምስት አመት ውስጥ እኮ የሆነ ጊዜ ለስምንት ወር ያህል ስልክ አላነሳችልኝም? የሆነ ጊዜ ለስድስት ወር፣ የሆነ ጊዜ ለሶስት ወር፣ የሆነ ጊዜ ለሁለት ወር። መጨረሻ ላይ ስትሄድ እንዴት ነው አቅፋለች። ምን አልካት? ምን ይላታለሁ። ምንም አላልካትም? ምንም አላልኳትም። እዛ ነው ስጋቴ። ቅድም ያነበብኩልን ግጥም ምክንያቱም በዝምታ ውስጥ ነኝ እሷ ደግሞ ቃል ትፈልጋለች ሴት አደለች እኔ ደግሞ ከቃላት ርቄያለሁ ይሄ በጣም የፈተነኝ ነገር ነው ለአምስተኛ ጊዜ መች ነው ያገኘሀት ለአምስተኛ ጊዜ ሀረር ነው እ ያገኘኋት ከአዲስ አበባ ሄድኩኝና አገኘዋት የዛ ነው አይኖቼ የተርበዋት ነው የሄድኩት ናፍቄያት ነው የሄድኩት በቃ ይህን እላታለሁ ብዬ ነው የሄድኩት። ግን ዝምታ ነገሰብኝ። ገና አይኖች ሳያቸው ባሄዱ እንደ ጅል እንዳቆጥሬ ነው ብላት እንባዎቼ እነዚህ ቋንቋ አላቸው። ግን እግዚአብሔር እንደዚህ ወደው ግን ታውቃለህ፣ እውነት እናውራ እስኪ። አሁን ደግሞ ሌትስ ታክ አባውት። አሁን አንድ እግዚአብሔር ስለፈጠራት ልጅ ነው እንደዚህ ፍቅር ያልከው። ግን ወይኔ ዘ ላስት ታይም እንደዚህ እግዚአብሔርን አፍቀረ ምናምን በቃ ከሱ ጋር ሰሆን እኮ ፍቅር ምናምን ያልከው ጓደኛዬ ይጠይቀኛል። ቆይ እሷ እንደምትወዳት የምር እግዚአብሔርን ትወዳዋለህ? እውነት ነው። እኔም ልጠይቃ ትወዳዋለህ? እግዚአብሔርን ልክ እሷ እንደምትወዳት እውነት አውራ ሳትወሻኝ። አሁን ነው የገባኝ እንደማትወዳው። አዎ ለእግዚአብሔር ያለኝ አመለካከት በጣም እንትን ያለ አሁን ላይ ግን ወደ እግዚአብሔር የመራችኝም እኮ እሷ ነች እኮ። ፓሽን አሁን ላይ አንተ የምታፈቅርበት መንገድ ብዙዎቻችን ከምናፈቅረው በጣም ጠለቅ ያለ ነው ግን እሷ ቤት ተኝታ እየተነሳ እንደምትሳሳላት መቼ ነው እግዚአብሔር የምትሳሳለት? ምታየው፣ ምታደምጠው፣ ምታከብሮ ስሙን የምጠራው አለ ወይ? አንድ ቀን እንደ እሷን አምስት ዓመት አክረዋል። እግዚአብሔር ግን አምስት ሰከንድ ወይም አምስት ደቂቃ ልክ እንደ ሰው ፊል አድርገው ታቃለ? በእሷ ደረጃ አድርገው ልብያል፣ አስብ እዛ ጋር ያንተን ፍቅር። ስለዚህ አታች ምንት ነው ማለት አንችልም፣ አንችልም። አታችመንት ማለት ኤክስፔክቴሽን አታችመንት። አሁን ለምሳሌ የሆነ ሰ ከራስ አስበው። እኔ እችል ልጅ አግኝቻት ታላቅ እንዳልኩ ከዛም በኋላ ነው ይሄ እንትን የሚለው። ጓደኛዬ ያውቃል ታሪካ፣ ሙዚቃዎቹ የሚልክልኝ ለምን ለሰው ያለኝን የፍቅር መጠን ያውቀዋል። መጽሐፍ ቅዱስ ላይ ማንበብ የጀመርኩት በእሱ የተነሳ ነው። አይ በቃ ባለፈው ክረምት ላይ ነበር። የጸሎት ዋጋ ይገባኝ። ጸሎት እግዚአብሔር ፊት ለፊት ቆመ ምታወራው። ከዛ በፊት ግን የሆነ እንዴ ነው? ዝም ብለህ የሆነ ነገር አንስተ ዝም ብለህ ምጠለው። የለም አሁን የሆነ ከፊት ታነሰዋ ዝም ብለህ ተወራው። አቅጣጫው ራሱ ይኑር አይኑርም ራሱ እርግጠኛ አይደለም። ለመጀመሪያ ጊዜ ርሂን ተሰምቶኝ ጸለይኩ። ስሜቱ እንዴ ነበር? ለመጀመሪያ ጊዜ አባትነቱ የተሰማኝ እዛ። አድነኝ አባቴ፣ የሱምላሽ ለምን ድን ነው እንደዚህ ያረከው? ልጄ ነው። ምን አልከው? አይደለም እኮ አባቴ፣ ሊበላኝ ሲመጣ አንበሳ ድምፁ ሲያስፈራ፣ እግዚአብሔር በጣም በስመ አብ የምር ተሰምቶ፣ ሊበላው ሲመጣ አንበሳው ሊበላኝ ሲመጣ ተደፍጭ ጸለይኩ፣ አድነኝ አባቴ። ከዚህ ሱዝ ድምፅ ስሰማ ማለት ነው ደም አላስል እሱ ማየት አልችለም። ነጎድጓዱ ከዚያ በኋላ እግዚአብሔርን የማናየባቸው አምስቱ ምክንያቶች ብሎ የሆነ በቤተክርስቲያን የተዘጋጀ ሳይ አንዱ ድምፁ ነው። የሚገርም ይህን ነገር ቀድሜ ነው በህልም ያየሁት። ድምፁ በጣም ነው የሚያስፈራው። እግዚአብሔር ነጎድጓድ አሁን እንሰማለና እንዴ ነው የሚያስፈራ። የእሱን በትሪሊየን አባዘው ድምፁ ማለት ነው። ለዚህ መሰረቴ እሷ ነች። ሁሉ ነገር መሰረት ፍቅር ነው። የእሷ ፍቅር ከዚም በኋላ መጽሐፍ ቅዱስ ማንበብ ስጀምር እግዚአብሔር እየገባኝ